በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ። የእግዚአብሔር ቤተሰቦች ወገኖች በእግዚአብሔር ፍጹም ሰላም ሰላም ላቸዋለሁ። እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። መጻጉን እያገባደድን ነው። ዛሬ እንባርበታለን ብዬ ያሰብኩት በዮሐንስ ወንጌል ምዕራፍ አምስት ቁጥር አስራ ሁለት ጀምሮ ስለ መጻጉ ታሪክ ተመረናል። ነገር ግን መጻጉ ከገዳነ በኋላ ስለሆነው ነገር ትንሽ እናነሳለን። በዚህ ጉዳይ የምናነሳቸው ሶስት ጉዳዮችን ነው። በዚህ መጽሐፍ ቅዱስ ክፍል የመጀመሪያው መጻጉ እግዚአብሔር ከእሱ ስለተሰወረ ማንን እንዳዳነው አላወቀም ነበር። የመጀመሪያው እሱ ነው። ሁለተኛው ደግሞ ኢየሱስ ክርስቶስ ተገልጦ እንደገና እንደ ዳንክ አወቅክ አይደል መልሰህ እንዳትበድል ቅ ይተአብስ ዳግመ ከመ ዘ ይርከብከ የባሰ እንዳይገጥምህ መልሰን እንዳትበድል። ጀግረው ኢየሱስ ክርስቶስ መሆኑን ተረዳ። ተረድቶ ግን መልሳ አትበድል ወይ፣ ወይ ትንግር ለመኑ ለማን ነው? ለማንም አትናገር ብሎ የተናገረውን ሂዶ ለአይሁድ ለሰዱቃውያን ምን ነገራቸው? ያዳነኝማ ኢየሱስ ክርስቶስ ነው ብሎ ነገራቸው ማለት ነው። ኢየሱስ ነው ያዳነኝ ሲላቸው እነሱ በክፉ መዝገብ ያዙ ሀሳቡን ማለት ነው። ለተንኮል መነሻው ናቸው። ማዳን ኃጢያት በሆነ ኢየሱስ ክርስቶስ አዳነ ተብሎ ለመከሰስ ምክንያት እንዲሆን መነሻ ሳ ክፎች መቼም፣ ክፉ ማሩን አምርሮ ወተቱን አጥቁሮ መናገሩ ልማድ ሆነ ማለት ነው። በጣም የሚገርመው ግን እንዳትበድል ብሎ የተናገረው እግዚአብሔር ኢየሱስ ክርስቶስ ባወቀ በዕለተ መስቀል ወይም ጌታ በአይሁድ በሚያትበት ጊዜ ምስክር ሆኖ በጥፊ እንደሚመታው እጁም ደርቃ እንደምትቀር ስላወቀ ነው። አተመደብ ነግሮት ነበር። ይሄንንም ተላልፏል። እነዚህ ሶስት ጉዳዮች እናነሳለን። ወደ ህይወታችን እናምጣው። መጻጉን ብቻ እየወቀስን አይደለም። እሱ እንግዲህ ተኮነነም ጸደቀም አንዴ ያለፈ የግለሰብ ህይወት ነው። ሊያስተምረን የሚወደው ግን መጽሐፍ ቅዱስ የሚዘግብ እና እኛን በመጻጉ እናስገባው መጀመሪያ ያዳነን እግዚአብሔር ቃልን የመጀመሪያው ጉዳይ እሱ ነው አው እግዚአብሔር እናጠፋዋለን እንዴ ትለናለን እንዳትሉ እግዚአብሔር እንዳዳነን ፈጽሞ ህይወቱን ለኛ አስይዞ የሱ የኛን ሞት እሱ እንደተቀበለ በፍጹም የተቀበለውን ጸዋተ መከራ በየጊዜው የምናስብ የምናውቅ ቢሆን ባልበደልን ነበርን ሁልጊዜ እግዚአብሔርን በማሰብ በኖርን በበጎ ምግባር በጽኑ ሃይማኖታችን ጸንተን በኖርን ነው። ስንወጣ ስንገባ፣ ስንቀጥፍ፣ ስንሰርቅ፣ የማይገባውን ስንመኝ፣ በስጋ ስራ ስንደክም፣ በጥቅሉ ኃጢአት የተባሉትን ሁሉ ስንሞክራቸው የምንኖረው እግዚአብሔር እንዳዳነን በመካከል ህሊናችን ስለሚዘነጋ ነው። ታሪክ አድርጎ ይዞታል። ማን ያዳነ ኢየሱስ ክርስቶስ ብሎ ሊተርክ ይችላል። በተግባር በውስጡ ግን የልቡናችን አይን የልቡናችን ጆሮ እግዚአብሔር እንዳዳነን ሁልጊዜ እያነበበ እየተረዳ እያስተዋለ እያዘከረ አይኖርም። በየደቂቃ ሁሉ በየሰዓት ሁሉ እግዚአብሔርን እንድናዘክር መጽሐፍ ይነግራል። እግዚአብሔርን ለመርሳት የሚጠቅመን ደግሞ ለእኛ ስለሆነ ማለት ነው። የመጀመሪያው እሱ ነው። እግዚአብሔር በልዩ ልዩ መልክ አድኖናል። ያዳነን እግዚአብሔር ከማናውቀው ሁሉ አድኖናል። እግዚአብሔር እኛ ከምናውቀው ብቻ አይደለም። ስጋ ሞት ከነም ስሞት እግዚአብሔር አድኖናል። ሁልጊዜ በየለቱ እኛ ጋር ያለ ፈተና ይኖራል። በየለቱ ከሚሆን ነገር ሁሉ እግዚአብሔር አድኖናል። ሌላውን ተውትና ተኝተን ስንነሳ በዛው ሞት እንዳያሰጥመን ዘውቱ አምሳሌው ለሞት ይባላል። እንቅልፍና በዛው እንዳያሰጥመን እግዚአብሔር ከዛ አድኖናል፣ ጠብቆናል። በየለቱ ይጠብቀናል። ከሱ እንትሮናል በስጋ በነፍስ ከስንት ሰይጣን ወጥመድ አድኖናል እግዚአብሔር። ስንት ጊዜ ጠብቆናል እንዳንወድቅ፣ እንዳንሞት። ይህንን ማሳይ ያስፈልጋል። ይሄ ሰነፍ ሰው ያዳነውን እግዚአብሔርን አላወቀውም፣ አላወቀውም። ያዳነኝ እንዲህ ለመተረክ ጀመረ። ያዳነኝ አልጋን ተሸክም አለኝ። ማነው ያዳነህ? አላወቀውም ያዳነህ በኋላ ግን ራሱ ሲገልጥለት እንደገና ደግሞ ምን አለ ያዳነህ ኢየሱስ ነው ብሎ እግዚአብሔርን በትክክል ማወቅ ስንጀምር ደግሞ ያዳነንን እግዚአብሔርን ማወቅ ስንጀምር በተግባር ያን ጊዜ ደግሞ ከሳሾች እንሆናለን። ከሳሾች ከሳሾች። እግዚአብሔር እንዲህ ባያረግ ምሮ እንዲህ በሆነ ነበር። እንደገና ሰዎችን መቅሰስ፣ እኛ የጸደቅን ይመስል የራሳችን ክፍል ማድረግ፣ ከሳሾች ደግሞ እንሆናለን። ደግማህ ትበድል አለው። ግን እግዚአብሔር ደግማህ ትበድል ነው ያለው። ደግማህ በስተመጨረሻ ግን በጥፊ ደግሞ መታው። እጅ ደርቅ እግዚአብሔርን ያለመታ ነው ይመስላችኋል? ይመስላችኋል? ልክ ነው ትክክል። እግዚአብሔርን የመምታት ፍላጎትም የለን ብንችል እናከብረዋለን እንጂ በትርጉም ደረጃ ግን እግዚአብሔርን መትተነዋል። በትርጉም ደረጃ ያዳነንን አምላክ ውለታውን ረስተናል፣ ችላ ብለነዋል፣ ጊዜ አልሰጠነውም፣ ቦታ አልሰጠነውም። ማለት እሱ ነው። እግዚአብሔርን በብዙ መልኩ በገንዘብ ለገንዘብ ስንል ለስልጣን ስንል ድሎታችን ስንል በጥቅሉ በስጋ ስለምንፈልገው ነገር ስንል እግዚአብሔር ስንት ጊዜ ክደነዋል መሰላችሁ? ስንት ጊዜ ስንት ጊዜ መተነዋል መሰላችሁ? እግዚአብሔር በተግባር በምናደርገ እግዚአብሔርን እንደመታ ነው ይቋጠራል። እግዚአብሔር እንዳስጠማ ነው ይቆጠራል። እግዚአብሔር እንዳስራ ተናናሾቻችን ከበደልን እግዚአብሔርን በድለናል። ባልተገባ መልኩ የተራውተ ወገኖቻችንን በችግር ላይ ያሉትን የታሰሩት እንግዲህ ያሉትን የታመሙትን ካልጠየቅን ብንችል ካረዳናቸው እሱ ነዋ። ስለዚህ እግዚአብሔርን እየረዳ ነው፣ እግዚአብሔርን እየተረዳ ነው። ያዳንን አምላክ እያወቅን ነ ቢሆን አምላካችን ምንም እጃችን ዘርግተን ባንመታውም እንደዛ ግን ይቆጠራል። አስቦት እስከዚህ ድረስ መጽፍ እንመስለዋለን። ክርስቲያን ሁሉን በተለይ ኃጢአተኛ የተባለ ሰው ህይወቱን ራሱ ጋር እየወሰደ መማር ነው ያለበት። እዚህ መጽሐፍ ቅዱስ ላይ እየተጠቀሰልን ዝም ብሎ እንደ ታሪክ በሰላሳ ስምንት ተነሳ እኮ አቤት ተአምር ተብሎ ብቻ እንዲነገር አይደለም። እሱ እንዳለ ሆኖ እንድንማርበት ነው። እግዚአብሔርን ማዳን እግዚአብሔርን ቸርነት የሰውን ክፋት እያዳ ነው። እግዚአብሔርን እማታት አ ምን አይነት ምን አይነት ነው የሰው ግን ጠባይ ዋሳ አይታችሁታል። ይህ እንድንማርበት ነው የተጻፈልን እና ባደረጋቸው ሶስት ጉዳዮች ይመስላሉ። ኤንካ ንሳና ይቀር ስለ ድህነት ትንሽ እንባባል። ስለ ደዌ ማለት ስለ ደዌ እንግዲህ ደዌ መንገዱ ብዙ ነው። ደዌ ዘንጽ ይባላል። ይሄ እሴት የሚያሰጥ ነው። ደዌ ዘንጽ የምንለው ልክ እንደ ጢሞቴ ወሳኝ ነው። ደዌ ዘእሴት የምንለው ደግሞ እንደ እዮብ ያለውን ዋጋ የሚያሰጥ ደዌ ዘእሴት ስለታገሰ በደዌው ምክንያት እንደገና እሴት ተቀበለ የሰማይ የምድር ዋጋ ተቀበለ ማለት። ደዌ ዘመቅሰፍት የሚባል አለ፣ እንደ ሳኦል፣ እንደ ሄሮድስ። ሳኦል እንደተቀሰፈበት እንደተቀጣበት፣ ሄሮድስ እንደተቀጣበት፣ ይህ ደግሞ ዘመቅሰፍት የመቅሰፍት ደዌ አለ ማለት። ሌላው ደዌ ዘኃጢአት የሚባለው ደግሞ እንደዚህ እንደ መጻጉ አይነቱ ነው። እንደ መጻጉ አይነቱ ደዌ ዘኃጢአት እንደዋል አስብ። የኃጢአት ደዌ ይሄ ሰው በስጋ ከዳነው ነው ከስጋ ደወየው ይልቅ የት ነው የበደለው? የሀጢያቱ ደወየ ነው የበደለው። ምክንያት ላኩን አላወቀም፣ ላኩን አተላላ ተላልፎ ሰጠ ለጠላት ያዳነውን ጊዜ አላወቀም አልተረዳም። እንደገና ሲያውቅ ደግሞ ሲነግረው ደግሞ ለክፋት ዞሮ ዞሮ ይሄ በነፍስም በስጋ የሚገለጥ ደወይ ነው ማለት ነው። በነፍስም በ ምንኛ ይከፋል መሰላችሁ? እኔ ብዙ ጊዜ አሁን አሁን ቤተክርስቲያንን የምንፈልጋት የድነት ቦታን ጠበል ቦታን የምንፈልገው ለስጋ ደዌያችን መፈወሰ ብቻ ነው። እኛ እኮ ግን አላማ ያለ መንፈሳዊ ደዌ ያለብን ሰዎች ነው። ቅድሚያ ለመንፈሳዊ ደዌያችን ቦታ ንስጥ። እኔ አንድ ሰው ጠበል ቦታ ሄዶ ስለተፈወሰ አንዳንድ ገቢረ ተአምራት ስላየ እግዚአብሔር በሰዎች አድሮ የገል ማየት ሰውን እስከ ማምለክ ከዚያም አልፎ መሰረታዊ ድህነትን ያገኘ የሚዋርቅ ሰው ያላችሁ ከስጋ ደወይ ነው ይዳነ እኮ ይሄ ሰው፣ እሱን ክፉ አይደለም፣ እግዚአብሔር ጎብኝቶታል። ግን ይሄ መርገፍ ነው መርገፍ ነው። ዋናው ነው የሚፈለገው እኮ በጠበል ተጠምቆ ከስጋ ደወይ መፈወስ እኮ ይሄ እኮ ይሄው ዘስየት ተባለ እኮ። ለእስየት ብለው ለጸጋ ብለው አባቶቻችን ይዘውት ኖረዋል። እነ ቅዱስ ጳውሎስ ደወያቸውን ይዘውት ኖረዋል። ይሄው ነበረበት። እንዲያውም ከእግዚአብሔር ዋጋ ለማግኘት ጸጋ እንዲሆናቸው ስጋ ተጠቀሙበት ነበር። እኛ ደግሞ ወደ ፈውስ ቦታ ሄደን መፈወሳችን ክፉ ባይሆንም እሱ ግን መሰረታዊ የማንነታችን ጉዳይ አይደለም። ከዛ ጋር በተገናኘ የምናመጣው ጉዳይ ከዋናው ድነታችን በታች ነው። ዋናው ድነታችን መንፈሳዊ ድነታችን ነው። የእግዚአብሔር ስጋና ደም ተቀብለን ከእግዚአብሔር ጋር አንድ የምንሆንበት እሱ ነው ዋናው ደዌም፣ ይሄ ነው የነፍስ ደዌ። በሃጢያት ምክንያት ከእግዚአብሔር መለየት፣ አለመጸለይ፣ አለመጾም፣ አለመስገድ፣ ሕገ እግዚአብሔርን መጣስ፣ በጥቅሉ እሱ ነው ደዌ። ካሉት ደዌስ እሱ ነው። ገና በስጋ ተፈወስንና ቡራ ከረ ይሁንልን ከሆነማ እኛማ የነብስ ደዌ ማስወገድ ብንጀምር የጽድቅ ስራችን ከፍ ያለብን እንት ቢል ጉራችን የሚችለው የለም ማለት ነው። አስተውሉ ወገኖቻችን፣ የክርስቲያን መሰረታዊ ዘላለማዊ ድህነቱ የነብሱ ድህነት ነው። እግዚአብሔርም ወደዚህ ምድር የመጣ በልዩ ልዩ መልክ በደቡ የተያዙ ሰዎችን በሰም ወይም ደሞ ለአስተምሮ ለጊዜው በስጋ ቢፈውሳቸውም ለነብስ ድህነታቸው ደግመ ስብለን አይነገራቸው ሰው የሚድነው በነብሱ ነው። እግዚአብሔር የሞተው የተሰቀለው ለዚህ ለሚፈርስ ስጋችን ብቻ ይመስላችኋል? ስጋችንም ዋጋ አለው። ከነብስ ጋር አንድ ሆኖ ነው የሚነሳው በኋላ ማለት ዋጋ አለው። ግን ለነብሳችን ድህነት ነው የሞተልን። ስጋውን ደሙን የሰጠ ለነብሳችን ነው። ነብሳችን እንደትድንበት ነው። ከስጋ ስጋን የናቅ ነው አይደለም። ሁላችንም ስጋው ያንን እንፈልጋለን እኮ አይደል? መዳን ሰላማዊ ሆኖ መኖር መብላት መጠጣትን ማይፈልገን ከስጋው የነብሱ ከምድሩ የሰማዩ ከጊዜያዊው ዘላለማዊ ይበልጣል እያልናችሁ ነው። እና ድነትን በነብስ ስናደርገው ከእግዚአብሔር ጋር አንድ እንሆናለን። የስጋውን ብዙ ይህን ያህል መሰረታዊ ጉዳይ ከዚያ ጋር ተገናኝቶም ነው። አሁን የጠበል ቦታዎች ትልቅ መሰረታዊ እንትን እየሆኑ የድነት ቦታ እንደሆነ የተወሰደ ሰው በማይገባ መልኩ ደራጎቱን ዋነኛ ማዕድ ዋነኛውን ማዕድ ትርፍ አድርጎ እየቆጠረው እየተቸገርን ነው በእውነትና ከዚህ እንድንወጣ አምላካችን ይፍቀድልን። በነብስ በስጋ ከተያዝነበት ደዌ ይፈውሰን። ሀገራችን፣ ቤተክርስቲያናችንን ካለባቸው ደዌያት ይፈውሳቸው። ቤተክርስቲያናችን፣ ሀገራችን ፍጹም ከክፉ ቀኝ ገዥዎች ነፃ ወጥተው የምናይበት ዘመን አምላካችን ይፍቀድልን። መልካም፣ ስማኤ በርቱን መርታ። በተለይ ግን ስለ ነፍስ ደውያችን እያሰብን እያሰብን ይቆየን።